ጤና ይስጥልን፣ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን ጀምረናል። ዛሬ እለቱ ስቅለት ነው። ስቅለት ደግሞ ኢየሱስ ክርስቶስ ለሰው ልጆች ፍቅር ዋጋ የከፈለበት ዕለት ነው። በመላው ኢትዮጵያ የሚገኙ ህዝበ ክርስቲያን ደግሞ እለቱን በጾም በስግደትና በተለያዩ ሃይማኖታዊ ስርዓቶች እያከበሩ ይገኛሉ። እኛም በዚሁ አጋጣሚ እንኳን አደረሳችሁ ለማለት እንወዳለን። በዛሬ ቆይታችንም ስቅለትና ትንሳኤን የተመለከቱ ዘገባዎችን በስፋት እያደረስን እንቆያለን። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የእለቱን ዜና መራለሁ። ከወዲሁ አብራችሁን ስለምትሆኑ ከልብ እናመሰግናለን። ወደ ቀዳሚው ዜና አልፋለሁ። በዓለ ትንሣኤን ስናከብር ግጭትና መለያየትን አርቀን የተቸገሩ ወገኖቻችንን በማገዝ ሊሆን ይገባል ሲሉ የሃይማኖት አባቶች ጥሪ አቀረቡ። የኢየሱስ ክርስቶስ ትንሣኤ በዓልን አስመልክቶ የሃይማኖት አባቶች የእንኳን ያደረሳችሁ መልእክት አስተላልፈዋል። ቤተልሔም ሰለሞን ተጨማሪውን ይዛለች። የኢየሱስ ክርስቶስ የትንሣኤ በዓልን አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁ አቡነ ማትያስ፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁ ካርዲናል አቡነ ብርሃን ኢየሱስ እና የኢትዮጵያ ወንጌላውያን ቤተ ክርስቲያን ፕሬዚዳንት ቄስ ሲተፋ ጉበና ይህ እንኳን አደረሳችሁ መልእክት አስተላልፈዋል። ኢየሱስ ክርስቶስ ሞት እንድላድርጎ የተነሳበት የትንሣኤ ዕለት ፈጣሪ አምላክ ሁሉም ማድረግ ሲችል የሰው ልጆችን ለማዳን የሄደበትን ጥበብ የሚያሳይ መሆኑንም የሃይማኖት አባቶቹ ገልጸዋል። ጌታችን የዚህ ህይወት ትንሣኤ በኩር ሆኖ ተነስተዋል። ከትንሣኤውም በኋላ ለዘላለም በህይወት ይኖራል። በቀጣይም ጊዜው ሲደርስ እኛ ተከታዮቹ የእርሱን አይነት ትንሳኤ ተነስተን በማያልቅ ኃይል ህይወት ከሱ ጋር ለዘላለም በህይወት እንኖራለን። ጌታችን ያሳየን የህይወት መንገድ ይኸው ነው። ትንሳኤው ደግሞ ሰውን በሙሉ በድጋሚ ወደ አንድ ማምጣቱን ያሳየናል። ትንሣኤ በሰው ውድቀት የተጨማደደውን መልክ ያስተካክላል። የትንሣኤ ሁሉንም ነገድ፣ ሁሉንም ቋንቋ፣ ሁሉንም ባህል ወደ አንድ ያመጣዋል። ትንሣኤ የጎደለውን ይሞላል፣ የተረሳውን ያስታውሳል፣ የሕይወትን ወሳኝ ጥሪ ወደ ትንሣኤ ቦታ ይመራል። የትንሳኤውን በዓል በምናከብርበት እና በምናስብበት ጊዜ በተለይ ጌታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን የተጓዘበትን መንገድ የትህትና፣ የመከራና የስቃይ ጎዳና እርሱም ስለመተላለፋችን የከፈለውን ዋጋ ማሰብ ይገባናል። ኢየሱስ ክርስቶስ በሞቱና በትንሣኤው ያስተማረንን እርቅ በመተግበር በትንሣኤው ብርሃን በቀልም ማስወገድና አንድነትን ማጠናከር እንደሚገባም የሃይማኖት አባቶቹ መክረዋል። ገዳዩን መሳሪያ አስቀምጡና በሃይማኖት በእምነት በስምምነት እና በጭንቅላት ኃይል ሰላምን አምጡ። ይህ የቤተ ክርስቲያናችን ወቅታዊ ጥሪ ነው። በመስቀሉና በትንሣኤው እግዚአብሔር ራሱን ከዓለም ጋር አስታርቋል። ቅዱስ ጳውሎስም የማስታረቅን ምስጢር በሰፊው አስተምሯል። ክርስቲያን የዚህ የእርቅ መሳሪያ መሆን ገልጾለ ክርስቶስ የፍቅርም የቅርታም መንፈስ ለሁላችንም በተለይ በእምነቱ ላለን ሰዎች ያካፈለን በመሆኑ ምክንያት እኛም ይሄንን መማር ይገባናል። ከድርጊቱ የሃይማኖት አባቶቹ ምእመናኑ የትንሣኤውን በዓል ሲያከብርም ካለው ላይ በማካፈል የተቸገሩትን በመርዳት እንዲሆን መልእክታቸውን አስተላልፈዋል። በልዩ ልዩ ምክንያት ከሞቀ ቤታቸው ተፈናቅለው በየአካባቢው በረሃብ አለንጋ እየተገረፉ የሚገኙት ወገኖቻችን በትንሣኤው በዓል ተጽናንተው እና ውፋይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ ምክንያችን አባታዊ መልእክታችንን እናስተላልፋለን። በዚህ በትንሣኤ በዓል መላው ምዕመናን ልናደርገው የሚገባን የተቸገሩትን ወገኖች በመርዳትና በመተሳሰብ ያዘኑትን በማጽናናትና በማሰብ እንድታከብሩና ደስታቸውንም ፍጹም እንድታደርጉ ጸጋችሁንም እንድታበዙ አደራ ማለት እንወዳለን። እኛም በሕይወታችን ውስጥ ያሉትን ቆሻሻና መጥፎ ነገሮች አስወግደን ለግል ሕይወታችንም ትንሣኤ እንደ ማህበረሰብ እንደ አገርም ለአገራችንም ትንሣኤ የትንሣኤውን ኃይል እንድንጥራ እንድንጋብዝና ከክርስቶስ እንደተማርነው ደግሞ የይቅርታን መንፈስ የምሕረትን የእርቅን መንፈስ በመካከላችን እንድናሰፍን አደራ እላለሁ። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሰው ልጆችን ከኃጢአት መርገምት፣ ባርነት ነጻ አውጥቷል። በደብረ ብርሃን ከተማ የሚገኙ የእምነት አማኞች የስቅለት በዓልን በጾም በስግደትና በጸሎት አክብረውታል። ለዓለም ላይ ኢየሱስ ክርስቶስ የ5500 ዘመንን የሰው ልጅ እዳን ወይንም ደግሞ የሐጽያት የመርገም ዘመንን ለማብቃት ከልጅ ልጅ ተወልጄ ያድንሃለው ባለው ቃሉ ትንቢቱ የሚፈጸም ዘንድ ወደዚች ምድር መጥቶ በቀራኒዮ ላይ በመስቀል ላይ ተሰቅሎ መከራን ተቀብሎ የሰው ልጅ ከሐጽያት ማሰሪያ ነጻ አውጥቶታል። ይህንን መታሰቢያ አድርጋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዓለ ስቅለቱን ታከብራለች። አምላካችን መድኃኒታችን ኢየሱስ ክርስቶስ ሞት የማይገባው ሲሆን ስለ እኛ በለበሰው ሥጋ ሙቶ አምስት ሺ አምስት መቶ ዘመን በሲኦል ስተቃየው የነበሩትን ነፍሳት ከሲኦል ያወጣበት ቀን ስለሆነ ማለት ነው። ስለዚህ አሁን በዛሬ ዕለት መድኃኒታችን ኢየሱስ ክርስቶስ ሥጋውን ቁርሶ ደሙን አፍሶ ለእኛ ሰጥቶ ለዘላለም ሕይወት የምናገኝበት ቀን ስለሆነ ህዝበ ክርስቲያን የሆነ ሁሉ በዓሉን በሰፊው እናከብራለን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሃይማኖታዊ ስርዓት መሰረት እንግዲህ ይህንን በዓል በጾም በጸሎት እንደዚሁም በስግደት ነው የተከበረው። ይህንን ሲደረግ ደግሞ የኢየሱስ ክርስቶስ ህማሙን የከፈለውን ዋጋም ጭምር በማሰብ ነው። በስግደት ነው የምናከብረው በዓሉን ምክንያቱም ሌሎች በዓላት ልደትም ጽንሰትም የቅዱሳን በዓላትም ሁሉ በስቅለት ስለከበሩ በልደት ስለከበሩ በደሙ ስለከበሩ ቤተ ክርስቲያናችን በደሙ ስለዋጅችበት በጾም በጸሎት በስግደት ነው። ስግደቱንማ አሁን ህዝቡ እየሰገዱ ማኅረና አብ እየተባለ ትክክለኛ ለሃማረብ እያሰብን በመስቀል ላይ ያደረገውን ውለታ እያሰብን እየሰገድን ሰውነታችንን በጾም በጸሎት በስግለት እናሳልፋለን። ኢየሱስ ክርስቶስ ለሰው ልጆች ሲል ይህን ያክል ዋጋ ከከፈለና ይህንን ያክል መከራ ከተቀበለ ክርስቶስ ያከበረው የሰው ልጅን ሰውስ በምን ልክ ነው የሚያከብረው የሚለውን ማሰብ ያስፈልጋል። የተከፈለለትን ዋጋ በማሰብ የሰው ልጅም እርስ በርሱ መፋቀር መረዳዳት፣ ከዚህም ትልቁ ከመስገዳችንም ከመጾማችንም ባለፈ መማር ያለብን ይህንን ይመስለኛል። እናት አባት ያልሞተውን ያልተሰቃየውን ያልተገረፈውን ለልጁ ብሎ ከዚያም በላይ አድርጎልናል። እሱ ለእኛ ዋጋ ከፍሎ ለዚህ አቁመናል። እኛ ደግሞ ካለን አካፍለን አመት ባልን በሰላም እናውላቸው እላለሁ። እግዚአብሔር አምላክ ክብሬ ስፋ ለመድኃኔዓለም ያለው ለእኛ ሲል የተሰቀለው እናም እንግዲህ ዘመነ ፋሲካ ነው የሚመጣው። በጣም በትዕግስት በማሰብ እናሳልፈው የተሻለ ነው። ሀያል ወልድን ፍቅር ከዙፋኑ ስሞ ወደዚያ መጣ ለሞትም አደረሰው። ለሞት ያደረሰው ሰው መውደድ ነው። እኛም ህዝበ ክርስቲያን ወንድሞቻችንን መውደድ ማፍቀር አለብን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል። ምዕመናኑ የስቅለትን በዓል ሲያከብር ከኢየሱስ ክርስቶስ የተማረውን ይቅር ባይነት በመተግበር በፍጹም ንጹህ ልብ ሊሆን እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶና ካቶሊካዊት ቤተ ክርስቲያን የሃይማኖት መምህራን ገለጹ። ምዕመናኑም ዕለቱን የኢየሱስ ክርስቶስን መከራና ስቃይ በማሰብ በጾም በጸሎትና በስግደት ያሳልፉታል። ቤቴልሄም ሰለሞን በሰሙን ህማማት ሳምንት ካሉት ቀናት ሁሉ ልዩ የሆነው ስቅለት ወይም ዕለት አርብ ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ በመስቀል ላይ ተሰቅሎ የዋለበት ዕለት ነው። የሰው ልጅ በኃጢአት ያጣውን ህይወት ዳግም ያገኘበትና ስለ ሰው ልጆች ሲል ኢየሱስ ክርስቶስ መከራን የተቀበለበት ዕለት መሆኑንም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሃይማኖት መምህር ሊቀት ጉሃን ነጋሽና በኢትዮጵያ ካቶሊካዊት ቤተ ክርስቲያን መምህር አባለማየፎላ ተናግረዋል። ዕለት አርብ ቤተክርስቲያናችን ላይ በፊት ከምጾሚው በላይ አክፍሎት ያለበት ስግደት፣ የበዛበት እንባ የበዛበት መከራ የበዛበት ቀን ነው ለተ አርብ። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ ከተያዘ በኋላ አርብ ላይ 14ቱን ፍኖተ መስቀል የተጓዘበት 13ቱን ህማማተ መስቀል የተቀበለበት አምስቱን ችንካር የተቸነከረበት ቀን ነው። አርብ የተለየ ቀን የመዳኛችን ጌታችን ኢየሱስ ክርስቶስ ለኃጢአታችን ራሱን ቤዛ ያደረገበት ቀን ነው ዕለተ አርብ። ኢየሱስ ክርስቶስ ጥልን በይቅርታ ያሸነፈበትና መሐሪ አምላክ መሆኑን በተግባር ያሳየበት መሆኑንም ሊቀ ትጉሃን መምህር ደረጀ ነጋሽ ገልጸዋል። የይቅርታ ቀን ነው ዕለተ አርብ። ጥልን በመስቀሉ የገደለበት ቀን ነው። በመስቀል ላይ ሆኖ እሱ ያደረገውን ነገር ቅዱስ እስጢፋኖስም አይቶ በድንጋይ እየወገሩት የሚሰሩትን አያውቁምና ይቅር በላቸው ብሎ በግብሩ አምላኩን የመሰለበት ቀን ነውና ኢየሱስ ክርስቶስ በመስቀል ላይ ያለ ጥፋቱ ጥፋተኛ ያለ በደሉ በደለኛ ተደርጎ መሰቀሉን ልናስብ ያስፈልጋል። እኛም ይህንን አርአያ አድርገን ከቂም ከበቀል ከክፋት ልንርቅ ያስፈልጋል። የተጣላን ልንታረቅ፣ የበደልን ልንክስ፣ የወሰድን ልንመለስ ያስፈልጋል። ቂምን አርግዘን በቀልን ተንተርሰን ጾሙን ብንጾ ምንም ጥቅም የለውምና በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ይቅር ተባብለን ነው መባ እንኳን ይዘን ስንመጣ ምን ይላል? መባውን መጀመሪያ አስቀምጥ ከተጣላው ጋር ታረቅና ከዛ በኋላ ነው አቤልን ነው የተመለከተው። ከዛ በኋላ ነው መስዋዕቱን ያየው። ስለዚህ እግዚአብሔር መጀመሪያ ልባችንን ነው፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያልና። መጻፍ ስቅለት ኢየሱስ ክርስቶስ በእለቱ ያያቸው የስቃይና የመከራ ጊዜያትን በማሰብ በልዩ ሁኔታ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና ካቶሊካዊት ቤተ ክርስቲያን ዘንድ ምዕመናኑ በተለያዩ ሃይማኖታዊ ስርዓቶች እለቱን እንደሚያሳልፍም የሃይማኖት መምህራኑ ገልጸዋል። ከሌሊቱ ጀምሮ ስርዓቶቹ ይካሄዳሉ። በመጨረሻ ላይ ተሽ ከሆነ ዲያብሎስ ይወገራል። እንዲሁም ጽብጻብ የሚሰጣለ ስግደት 41 ጊዜ ስገድ ይባላል። ይሄ በእለቱ ላደረግናቸው ነገሮች ነው እንጂ ትልቁ ኃጢአታችንን ይቅር የምንባልበት አይደለም። እሱ ከንስሐ አባት ጋር በመነጋገር አንቀጸ ንስሐው በሚያዘው መልኩ የምናደርግበት ነው። አንዳንድ ጊዜ ይሄ እለተ አርብ ሰውነታችን ስግደትን ስላለመደ አይተሽ ከሆነ ቀዳሜ ዕለት ስትራፖ የሚይዘው ብዙ ሰው አለ። ለምንድነው? ህይወታችን ከስግደት ርቋል። እኛ ጾም፣ ጸሎት፣ ስግደት፣ ምጽዋት እነዚህ የማይነጣጠሉ በኢትዮጵያ ካቶሊካዊት ቤተክርስቲያን እንደ ወንድም ክርስቲያን ሃይማኖት ተከታዮች ሁሉ ከጠዋት ጀምሮ በማህበር የሚደረጉ ጸሎቶች አሉ። ክሪያላይሶን ከዛ ሌሎችም የቤተክርስቲያን ጸሎቶች እየተደረጉ እስከ በተቻለ መጠን እስከ ዘጠኝ ተኩል እስከ አስር ሰዓት በዚህ ጸሎት እንቆያለን። ምዕመናኑ የስቅለት በዓልን ሲያከብርም ከክፋት ርቆ የተሰቀለውን ክርስቶስ በልቡ ይዞ ሁሌም ከኃጢአትና ከበደል ርቆ ሊያስበው እንደሚገባም የሃይማኖት መምህራኑ መልእክት አስተላልፈዋል። ኢየሱስ ክርስቶስ ለሰው ልጅ መዳን ሲል የከፈለውን መስዋዕትነት ዛሬ ላሉ የእምነት ተከታዮች አቻ የማይገኝለት ፍቅር ማሳያ ነው ሲሉ የኦርቶዶክስ ተዋሕዶ ሃይማኖት መምህራን ይናገራሉ። ክርስቶስ በወንበዴዎች መካከል ተሰቅሎ የሰው ልጅ ነጻ ሲያደርግ ያደረጋቸው ንግግሮች ለሁሉም ዛሬ ዛሬ ላይ እየገጠመ ላሉ ችግሮች እንዴት መውጣት እንዳለብን የሚያስተምሩ ናቸውም ብሏል። የአሚኮ ያነጋገራቸው የሃይማኖት መምህር በዝመታ ውስጥ መልስ በመመለስ ውስጥ ደግሞ መሞትና መዳን እዳ እንችላለን ከክርስቶስ ስቅለት መማር እንችላለንም ብለዋል። ስነ ጊዮርጊስ ከበደ ሰሞነ ህማማት በክርስትና እምነት ተከታዩ ዘንድ ኢየሱስ ክርስቶስ የሰውን ልጅ የዕዳ ደብዳቤ ለመቅደድ የከፈለው መራር ዋጋ የሚታወስበት ሳምንት ነው። በደብረ ብርሃን ከተማ የደብረገነት ቅዱስ ራኤልና አንቀጸ አንቀጽ ምህረት ቅዱስ ሚካኤል አብያተ ክርስቲያናት ዋና አስተዳዳሪ መላከ ገነት ቀሲስ ኃይል ያየለ በህማማቱ ድህነትን አግኝተናል ብለዋል። ሰሙን ህማማት የጌታ መከራዎች ለሰው ልጆች የከፈላቸው መከራዎች በራሱ መከራ የሚደርስበት አይደለም። እሱ የባህሬ አምላክ ነው። ነገር ግን እስመበ ፈቃዱ ወበስምረት አቡ ወመንፈስ ቅዱስ በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ የእኛን ህማም ታሞልናል። የእኛን መከራ ተቀብሎልናል። ቅዱስ ኢሳይያስ እንደተናገረው በእርሱ ቁስል እኛ ተፈወስ ከኢየሱስ ክርስቶስ የመስቀል ጉዞ ትርጉም ያለው ዝምታንና ትርጉም ያለው ቁጥብ ንግግርን እንማራለንም ብለዋል። ለሚፈልጉት ሰዎች ራሱን አሳልፈው የሰጠበት ሰዓት ሐሙስ ማታ ነው። ለአርባ ጥብያ ከቺን ልናደርጋቸው ልንተገብራቸው የሚገቡ ንግግር ይገላል፣ ንግግር ያነሳል ንግግር አገር ያፈርሳል። በዚህ ምክንያት ሰው ዝም ብሎ ባጣ ባገኘው መናገር ተገቢ አይደለም። ልክና መጠን ባለው መልኩ ነው መናገር ያለበት። ያለንበት ዘመን ሁሉም ተናጋሪ የሆነበት አድማጭ የጠፋበት፣ መናገር ያለበት ዝም ብሎ መናገር፣ የሌለበት ብዙ የሚናገርበት ዘመን ነው የሚሉት መላከገነት ቀሲስ ኃይሌ ንግግር እንደሚያድንም ንግግር እንደሚገልም ከሁለቱ ወንበዴዎች የመስቀል ላይ ውሎ መገንዘብ ይቻላል ብለዋል። በግራ በኩል ተሰቅለው የነበረው ፈያታዊ ዘጸጋም ወይም ዳክርስ የሚባለው ምንድን ነው ያለው? አንተ ክርስቶስ የእግዚአብሔር ልጅ ከሆንክ አንተንም እኛንም አድነን አለ። አሁን ይሄ ንግግር ጠቃሚ አይደለም። አሁን በዓለማችን ላይ አለ አደለም፣ በለው፣ ግደለው፣ ቀጥቅጠው እንዲህ የሚል አለ። ፈያታዊ ዘጸጋም በቀኝ በኩል ያለው ደግሞ ምናለው አለው እኛስ ባደረግነው ነገር ይሄ ነገር አግኝቶናል። እግዚአብሔርን አታፍረውም፣ አትፈራውም ማለት ምክር ከሰጠ በኋላ ተዘከረኒ እግዚኦ በውስተ መንግሥትከ፣ በመንግስት በመጣ ጊዜ አስበኝ አለው። ዮም ትሄሉ ምስሌ፣ ዛሬ ከኔ ጋር ትሆናለህ ተባለ። አንዱ የመስቀል ንግግር ይሄ ነው። እንግዲህ አዳም ከበደለ ጊዜ ጀምሮ ሜሎስ በሚባል ሰይፍ ሱራፌ አጥረዋትን የኖሩት ወፍ እንኳን በለዋ ላይ በሮ አይገባ ያቺን ገነት አስከፍቶ የገባው ፈያታዊ ዜማን ነው። እድሉ የተሰጠው ሰው እድሉን ተጠቅሞ እንደ ፈያታዊ ዜማን ወደ ህይወት መቀየር መቻል አለበት። ከኢየሱስ ክርስቶስ የቀራኔው ጉዞ የምንማረው በጫጫታ ውስጥ ዝምታን፣ በመከራ ውስጥ ህያው የሆኑ መልእክቶችን በመሆኑ ወደ ራሳችን ህይወት ልንወስዳቸውና ልንጠቀምባቸው እንደሚገባም መላከግነት ቀስ ኃይሌ ተናግረዋል። ከበዓለ ስቅለት ዘገባዎቻችን ወጣ ስንል አጫጭር መረጃዎችን ወደ እናንተ እናደርሳለን። መሰረት መቅጫ እንደሚከተለው ታቀርባቸዋለች። የአየር ንብረት ለውጥ ተጽዕኖን ለመቋቋም የጋራ አመራርና አስቸኳይ እርምጃ መውሰድ እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ ገለጹ። የ2025 ፒፎርጂ ጉባኤ የአረንጓዴ ልማት እድገትን ለማፋጠን አዳዲስ አጋርነቶችን ለማጎልበትና የዘላቂ ልማት ግቦችን ለማሳካት ለሚደረገው የጋራ ቁርጠኝነት ማሳያ መሆኑን ተናግረዋል። ባለፉት ጥቂት ቀናት የአንድነትና የብዝሀነት ኃይል ማሳካት የሚችለውን አቅም አይተናል ብለዋል። የተቀናጀ የፒፎርጂ ፕሮጀክቶች ትርጉም ያለው ውጤት የሚያስገኙና ይህንን ለማሳደግም ትልቅ አቅም ያላቸው መሆናቸውን አመላክቷል። ኢትዮጵያ በ2027 የሚካሄደውን አምስተኛውን የፒፎርጂ ጉባኤ ለማዘጋጀት ችቦን በመረከቧ ኩራት እንደሚሰማት ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በበጀት አመቱ 9 ወራት በሌማት ትሩፋት መርሃ ግብር 6.3 ቢሊዮን የዶሮ እንቁላልና 192000 ቶን የአሳ ምርት መመረቱን የግብርና ሚኒስቴር አስታወቀ። የዶሮ ስጋና እንቁላል ምርታማነትን ለማስፋፋትም 90 ሚሊዮን የአንድ ቀን ጫጩት ለህብረተሰቡ መሰራጨቱን ሚኒስቴሩ ገልጿል። የግብርና ሚኒስትር ዴታ ዶክተር ፍቅሩ ረጋሳ የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ ትልቅ ውጤት ተገኝቷል ብለዋል። መርሃ ግብሩ የእንስሳት ምርትና ምርታማነትን በማሳደግ የምግብ ዋስትናን ማረጋገጥና የምግብ ስርዓትን ማሻሻል ላይ ከፍተኛ ለውጥ ማምጣቱን ተናግረዋል ሲል የዘገበው ይዚያ ነው። ባለፉት ሰባት የለውጥ ዓመታት ከአርባ በላይ በተለያየ ምክንያት ከሀገር የወጡ ቅርሶችን ወደ ሀገር ቤት ማስመለስ መቻሉን የኢትዮጵያ ቅርስ ባለስልጣን ገለጸ። በሁለት ዓመታት ከአምስት በላይ ቅርሶችም በዩኔስኮ መመዝገባቸው ተጠቁሟል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር አቶ ኤልያስ ሽኩር ለኢትዮጵያ ፕሬስ ድርጅት እንደገለጹት ለውጡ ቅርሶችን ለመጠበቅ፣ ለመንከባከብ፣ ለመጠገን፣ ለማልማትና ለማስተዋወቅ ሰፊ ድል ይዞ መጥቷል። ባለፉት የለውጥ ዓመታት ከተለያዩ ባለድርሻ አካላት ጋር በቅንጅት የዲፕሎማሲ ስራን በማጠናከር ከአርባ በላይ ቅርሶችን ወደ ሀገር ቤት ማስመለስ ተችሏል። አሁንም በሂደት ላይ የሚገኙ አሉ ብለዋል። እንኳን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ባህል ብቻ አይደለም፣ ዘመናዊውንም ትሞክረዋለች። አዎ ትንሽ ተወዳጇ ድምጻዊት ሰላም ነሽ ዘመነ የዛሬው የትንሣኤ በዓል ልዩ እንግዳችን ናት።

ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዘገባዎች በዚህ ተቋጭተዋል። በቆይታችን በዓለ ስቅለትን የተመለከቱ ዘገባዎችን በስፋት ወደ እናንተ አደረስን። በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። ቴዎድሮስ አይለየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና ወደ እናንተ አደረስኩ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።